ዋው ማሻአላህ፣ እንዳያመልጣችሁ! ዲስካውንት ወርዷል፣ እንዳያመልጣችሁ! ቤተሰብ የሌለ የሌለ ነው የሌለ ነው። በጣም ምርጥ ምርጥ ልብሶች አሉ። ወይኔ! ወደ ጓደኛዬ ጓደኛዬ እዛ ጋር እንግባ፣ እዛ ጋር ምርጥ ምርጥ ነገሮች አሉ። እስኪኔድ አሰላሙ አለይኩም ወረህመቱላ ወበረካቱ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለዋል። አልሐምዱሊላህ እንዴት ናችሁ? እናንተ ሁሉ ሰላም፣ ሁሉ አማን ነው ያለውላችሁ። እኔ የምላችሁ ማለት ነው የምር ዛሬ ማለት ነው የሆነ ሱቅ ሄጄ ጓደኞቼ ምናምን ነበርና ነግረውን የሆነ ዲስካውንት አለ ብለው ሄጄ ማለት ነው። እና የምር እውነትም እውነትም አለ ማለቴ፣ በጣም ምርጥ ምርጥ ልብሶች በጣም ምርጥ ልብሶች ማለት ነው። የምሬን እንዳመልጣችሁ የምር የሌሉ የሌሉ ልብሶች በቃ በጣም ቆንጆ ቆንጆ በተመጣጣኝ ዋጋ የምር በቃ ግማሽ ፐርሰንት ናቸው፣ ግማሽ ፐርሰንት የወረዱ ማለት ነው እና የምር የሌለ እኔ አላመንኩም ነበር እና ብዙ ጊዜ እንደዚህ ዲስካውንት አለ ምናምን ይባል እና አንድ ሁለት ሄድኩኝ እንደ ነሲ የሆኑ ብዙም የሄድኩበት ቦታ ያው አለ በእርግጥ ግን ያን ታክል ልብሱ ምናምን እንደዚህ አላቸበኝ ማለት ነው። እንደዚህ ደስ አላለኝም ነበርና ዛሬ ግን የሄድኩበት ማለት ነው የምር እንዳመልጣችሁ፣ በጣም ምርጥ በቃ ምርጥ ምርጥ አይገልጽሁ ቆንጆ ቆንጆ ልብሶች አሉ። በተለይ የልጆች የልጆች፣ ወይኔ ወይኔ፣ ወይኔ ጉዴ በቃ ልጅ የሌላችሁ እራሱ ስትሄዱ ምነው ልጅ በኖረኝ እና በገዛ ነው የምትሉት። ማለት ነው በቃ የሚገርም የሚገርም የሚገርም የሚገርም የሚገርሙ ናቸው እና እንዳያመልጣችሁ፣ ቤተሰብ እንዳያመልጣችሁና፣ ጅዳዎች እንዳያመልጣችሁ፣ ሄዱና ግዙ። ሱቁ ደግሞ እንትና ራያ ራያ ጠገብ ካርፉር ነው ምናም የሚባለው እዛ ነው ማለት ነው እና ምን የምናገረው ምን ሄድኩት እና በጣም አሪፍ ነው። የምር የሌለ ነው። ጫማዎቹ እንዴት አባታቸው እንደሚያምሩ ማለት ነው፣ እንደሚያምሩ ልብሶቹ፣ በተለይ እንደነገርኳቸው የልጆች የሕፃናቶች በተለይ ወይኔ፣ ማሻ አላህ ማሻ አላህ በጣም የሚገርሙ ማለት ነው፣ የሚገርሙ ዛሬ ገና በቃ ቆንጆ ነገር እስካሁን የሚሄድባቸው ብዙም በአይኔ እንደው አይ ልብስ እንትን አይልም ነበር። ዛሬ ግን ለመጀመሪያ ጊዜ እንደዛ አይነት ጥሩ ነገር ሳይ ማለት ነው እና በጣም አሪፎች አሉ ለኢትዮጵያ የሚሆኑ የምር ነው። ለኢትዮጵያ ራሱ የሚሆኑ በጣም ምርጥ ምርጥ እንትኖች አሉ፣ ጃኬቶች ብትሉ ለብርድ የሚሆኑ ብትሉ በቃ ምን ልበላችሁ፣ በጣም ያምራሉ ማለት ነው፣ ያምራሉ እና ሁላችሁም ሄዳችሁ ጊዙ ማለት ነው። እንዳመልጣችሁ ማሻላ ማሻላ። ግን የትልልቅ ሰው ብዙም አለ ግን ያን ታክል አይደለም። ያ ሁሉም አለ እንደ ራሴ ምርጫ ማለት ነው። እናንተ ደግሞ ሄዱና እዩት ማለት ነው። ምናልባት ለወይ እንትን ሌላችሁ ይችላል። እኔ ግን አብዛኛው አብዛኛው ያ እንትን ያለኝ ደስ ያለኝ እና ያጀበኝ ነገር ቢኖር ማለት ነው የህጻናቶች ነው፣ የልጆች ማለት ነው፣ የወንድም የሴትም። ዋው ማሻላ፣ በጣም ቆንጆ ቆንጆ አሉ። እና ቤተሰብ ሁላችሁም ሄዱ ነው የምለው ደግሜ ደጋግሜ ማለት ነው የምነግራችሁ ሄዳችሁ እንዳያመልጣችሁ ጋይስ ማለት ነው። አሪፍ አሪፍ ነገር አለ እና ማሻላህ እኔ በጣም ገዛሁ፣ የምር ገዛ ለኢትዮጵያ የሚሆኑ ምናምን በቃ እኔ በነገራችን ላይ ልብስ ምናምን የምገዛው እንደዚህ ልብስ ደግሞ የሚገዛው እንደዚህ ዲስካውንት ምናምን በወረደ ሰዓት በቃ አሉ አይደል? ዝም ብሎ ሳል ባጅ ምናምን ምናም ሳይሆን አሉ በቃ ቆንጆ ቆንጆ ቆንጆች ማለ ያው ቆንጆ ነገር ቆንጆ ዋጋ ነዋ ያለዋል እና እነሱ ዲስካውንት በወረዱ ሰዓት እየገዛችሁ ማስቀመጥ። ይሄ ዝም ብሎ በርካሽ ምንም የሚገዛው ፋይዳ የለውም፣ ምክንያቱም አንዴ ታጥቦ በቃ ሁለተኛ አንተ ስቲ የሆነ አሮጌ ነው የሚመስለው ማለት ነውና፣ ስለዚህ ስትገዙ ደግሞ ብር ካወጣችሁ አይቀር ቆንጆ ነገር እንደዚህ አይታችሁ ዲስካውንት በወረደ ሰዓት ገስታችሁን ብታስቀምጡት ይጠቅማችኋል ማለት ነው። ለራሳችሁ ሆነ እንደገና ለቤተሰብ ሊሆን ይችላል። ይሄ አንዳንድ ነገር እንደዚህ ለላሱም ሰጥ ነገር ሊሆን ይችላል። እና እንደዚህ አጋጣሚ ዲስካውንት ጎር ደሳስ እየሄዳችሁ ብዙ በቃም ለምሳሌ አንዳንድ ነገሮች ለኢትዮጵያ ለኢትዮጵያም ይሆኑና እነሱንም ዲስካውንት በወረደ ሰዓት ምናምን እያያችሁ እየገዛችሁ ማስቀመጥ ማለት ነው። እና እንደምታዩት ይሄን ይመስላል። ይኸውላችሁ ሱቁ ምናምን እንደዚህ ነው። ይሄን ይመስላል። አያችሁት? ማሻላ ነው። በጣም አሪፍ ነው። ደስ ይላል። እኔ ደስ ብሎኛል። እና እናንተም ሄዳችሁ እዩት ማለት ነው እና እኔ ደግሞ ማለት እና ከሁለት ጓደኞች ጋ ነበር የሄድነው። ከዛ ምን ብንሆን ጥሩ ነው መጨረሻ ላይ ወይኔ፣ እኔ ደግሞ ለመጀመሪያ ጊዜ እየሄድኩ ነው እዚህ ማለት ነው። እና ግን ጓደኞች የመጣው ምናምን ያውቃሉ። ከዛ ውሽ፣ ድካሙ ግን ማለት ነው። ወይኔ ወይኔ፣ እኔ የሚገርም ነው ግን በአገራችን እኮ ወይኔ የስንቱን መንገድ እንደማንጓዘው ሁሉ እዚህ ሀገር ግን ማለት ነው ያው በቃ ሂደን ተንቀሳቅሰን ስለማናውቅ የሆነ ረጅም መንገድ ማለት ነው ድክም በተለይ ደግሞ ዕቃ ይዛችሁ ተሸክማችሁ ከባድ ነው። ከዛማ እናቴ ይህንቅ ገዛሁ ገዛን ገዛን እና ተሸክመን ከዛ ምን ብንሆን ጥሩ ነው መንገዱ ጠፋን መውጫው ማለት ነው እንደ መግባት ንስት ይገባን እንደ ማንም ብሎ ሰዋካ አስገባን። ከዛማ ያው ታውቃላችሁ በጣም ትልቅ የምታውቀው ታውቃላችሁ በጣም ትልቅ ነው ሰፊ ነው ቦታው ማለት ነው። ከዛማ መውረጃውን፣ መሄጃውን፣ መውጫውን በቃ ሰዋካችን ምናምን ማለት ነው ጠራንና፣ ከዛ እሱ ይጠብቀናል ያለ ውረዱ ይለናል እኛ እሺ እንላለን ግን በዛ ስንሄድ ሌላ ነው፣ በዚህ ስንሄድ ማን ነው ግን እኔ እዛ ሀገር ማለት ነው እንደኔ ቦታ አስር በታ የዛ ሀገር ማለት ነው አስር ጊዜ ብመላለስበት ራሱ አላውቀውም ማለት ነው ቦታውን ቦታውን ምንም አላውቀውም። እና ስንደናበር ስንደናበር ስንደናበር መጨረሻ ላይ በቃ በስንት መከራ ማለት ነው አውቅ ነው እና ሄድን፣ በሰላም ገባን። ስላችኋለሁ ማለት ነው። ቤተሰቦች ላይክ እስኪ ላይክ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ በማድረግ ማለት ነው። አበረታችሁ ይላለው ማለት ነው። ሁላችንም እንተጋገዝ እስኪ አንድ ላይ አንድ ላይ እጅ ወደ ላይ ሁላችንም ማለት ነው መረዳዳት አለብን። ዩቲዩብ በነገራችን ላይ ራስ ወዳድነትን አይወድም፣ ማለት አያስፈልግም፣ ራስ ወዳድ መሆን አያስፈልግም። ዩቲዩብ የሚሰራ ሰው ላዚም ቀን መሆን አለባችሁ። በቃ መተጋገዝን ይፈልጋል፣ መደጋገፍን ይፈልጋል ዩቲዩብ ማለት ነው እና ሁላችንም ቪዲዮዎችን ማለት ነው እስበሳችን እርስ በእርሳችን እየተጋገዝን እየተደጋገፍን ማደግ አለብን ማለት ነው ጋይስ። እና ይሄን ይመስላል ዛሬ ውሎ ለነበረን ቆይታ እጅግ በጣም አርኪ አመሰግናለሁ። እንደምወዳችሁና ፈቅዳችሁ ስለምትከታተሉ ደግሞ እጅግ እጅግ በጣም አርኪ አመሰግናለሁ። ቤተሰብ እና ውሎ ይሄን ይመስል ነበረ። ብላችኋለሁ በጣም አሪፍ ጊዜ ነበር። ደስ ብሎኝ ነው ሐጅ የተመለስኩት አልሐምዱሊላ። እና ውድ ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እሺ፣ እንበረታታ፣ በቃ ሁላችንም፣ ሁላችንም አያችሁት። ማሻላህ፣ እንደምታዩት ማሻላህ በጣም በጣም የለሉ የለሉ የለሉ ነው እምላችሁ በቃ በጣም ቆንጆ ቆንጆ ጫማዎች እንደምታያቸው በጣም ያምራሉ በጣም ማለት ነው በጣም የለለ እኔ መቼም ወድጃቸው ልሞት ነው ተው በቃ እንዳለ የሱቁን ሁሉ ማንሳት ነው የቀረኝ እኔ ደግሞ አንዴ ያየሁትን ነገር ደስ ካለኝ በቃ ያን ነገር ካላደረኩ ወይኔ ሙቸገኛለሁ በቃ ልቤ ራሱ ምርታ አይሆን። በቃ ያን ነገር ካላደረኩ ማለት ነው። እና ዛሬ የምር ማለት ነው እንዴ የወር ደሞዜ ነው ቁጫ አርጌ መጣሁት ማለት ነው። እና ውድ ቤተሰቦቼ ለነበረን ቆይታ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው፣ ባይ ባይ እያልኩ ማለት ነው በዚው ሰናበታችዋለሁ። ቤተሰቦች መልካም ጊዜ ሆንላችሁ። ባይ